በቃ በቃ ለቀ። እሺ አብርሽ፣ እኔ የምን ላድርግ? እኔም እኮ ከአቅሜ በላይ ሆኖብኝ ያው፣ ታውቃለህ አብርሽ፣ ሁላችንም ችግሮቻችን እንደ ችግር አድርገን እስካሁን ቪዲዮው ስንሰራ ነበር። እኔ ደግሞ አብርሽ፣ እኔ ከዚህ በኋላ በቃ እናንተንም እንደማስተጓጉላችሁ አውቃለሁ። ግን ማስቴም ስለሄደች እኔም በቃ አብርሽ፣ የራሴን የሆነ ስራ መያዝ እፈልጋለሁ። በቃ ማለት ይሄ ስራ አይደለም ምናምን ለማለት ፈልጌ አይደለም ግን በቃ የጀመርናቸው ስራ አለ አይደል ባላገሮቹ፣ አለ ሌላ ከተማ አለ የጀመርናቸው። እነሱን በምትፈልግ ጊዜ እኔ በፈለግ ጊዜ አሉ። እንጂ ከዚህ በኋላ አብርሽ እኔ ፕራንክ ምናምን መስራት አልችልም። እና ከንግዲህ ፕራንክ ካልሰራን ባላገሮቹ፣ ማስቴ ከሌለች ባላገሮቹንስ እንዴት ነው የምንሰራው? ዋና ካራክተር እሺ በረከት፣ እኔ ምን ላድርግ? አንተ እኮ ገና ችግር ማለት ምን ልበል ችግር ምን እንደሆነ ገና አንተ አልገባህም። በረከት ማለት አታውቅም ማለት አይደለም፣ ግን እኔ በቃ ችግር ውስጥ ነው ያለሁት። እኔ ደግሞ በቃ ማስቴ ልትሄድ ሲል ሆነ እኔም በዛው በቃ። ከዚህ በፊት እኔ ማስቴም እያለች እኔ ጥዬ ለመውጣት ከብዶኝ ነበር። አብረሽ እኮ ስንት ችግር ስንት ችግር ተሻሽለን እንደምንሰራ እኮ አንተ ታውቃለህ። ይህን ከዚህ በኋላ በቃ አብረሽ ከአቅሜ በላይ ሆነብኝ። እሺ እኔ ምን ላድርግ እንጂ? እኮ እናንተ ጋር ቪዲዮ እየመጣሁ በፍቅር እንደዚህ እየተሳሳቁ መስራት እኮ ጠለችው አይደለም። ደግሞ ቤተሰቦቻችንን እኮ ኮሜንት ላይ ያበረታቱ ነው። ግን አብረሽ እኔ አሁን ላይ በቃ የሆነ ስራ ልጀምርና እኔ እንደነገርኩ ድራማዎች ጋር እናንተንም እንዳላስተጓጉላችሁ በደወልክልኝ ሰዓት እየመጣሁ ምን ትሰራዋለህ ምን የትኛውን ስራ ነው ምን ትሰራው አንተስ ስትሄድ ስትተው ማስቴ ስራ ማስቴ ሌላ ቦታ ስትሄድ ማን ነው የሚሰራው ምን አይ ዞሮ ችግር የለውም ካልተመች አልተመቸህም ነው ችግር የለውም እኔም እኮ ማለት እየመጠትኝ ነበረ እዛም ከሸቅለድኩበትም የተመለስ አንደኛ ተስፋ ስላለን ነው ዩቱብ ሰርተን ቢያንስ ራሳችን እንቀይራለን በሚል ነበረ። ችግር የለውም ቆይ እሺ ችግር የለውም ሂዱ። እዚህ ማለት ደስ እንዳላችሁ፣ አብርሽ፣ እኔ እኮ እናንተን ጠልቻችሁ ወይም እንትን አይደለም። በቃ ችግር እኮ ብቻ ነው፣ ታውቃለህ፣ ያለውን ችግር ስራ መስራት አለብኝ ማለት ነው። ችግር ማለት ምንድን ነው? ችግር ማለት አብርሽ፣ አሁን ላይ ሰርቼ ብር ካላስኩ እኮ ታውቃለህ ሁሉን ነገር እኔ አንተ ለአንተ እኮ ማስረዳ ሁኝ አይደለም፣ አብርሽ ሁሉን ችግር በቃ ከኛ በላይ እኮ አንተ ችግርን ታውቋል። ግንሽ አብርሽ እኔ ምን ላድርግሽ? ከዚህ በፊት ቪዲዮ እንዴት ችግር ውስጥ ነን እንዴት በቃ አይዞህ እያልከኝ አንተ ነበርክ። ስኮንስ ታሰረኝ ነበር። እኔ ግን በቃ ከዚህ በኋላ ከበደኝ አብርሽ። በቃ የግል ስራ እየሞከርኩኝ እኔ እንዳልኩ ቅድም አንተን በማገዝበት መልኩ ስፈልግ በቃ ደውልልኝ። እኔ ባስፈለግ ባስፈለጋችሁ ጊዜ አለው ዳችሁ በቃ በቃ ቪዲዮን ሰራ እንዴት አርጊ ነው እሺ አሁን ትምህርት እየተማርኩኝ ሊስቶሮ በጎን ለጎን እየሰራው እንዴት አርጊ ነው እሺ አሁን እንሰራው ቪዲዮን ቪዲዮ ካልሰራን እንዴ ዋላ በቃ ሁሉ ነገር የሚዘራረቅብን ጀምረዋል አለ እሺ በረከት ነው ምን ላድርግሽ እኔ እኮ ከምንም በላይ እናንተን ወዳችኋለሁ አብሽ እንሽ ምን ላድርገን ያው እንኮ እኔ እኮ ቸገረኝሽ እኔ ራሱ ምን ይሄን ነገር ካሜራ ይጀሶል እንደው ይየቆ ይህ ነገር ቤተሰብ እንዲያቀማረቅኩ ነገ ነገ ሌላ ቪዲዮ ስሰሩ የተደብሎ እንዳይጠይቋችሁ ከማን ጋር ነው ሌላ ቪዲዮ የምንሰሩ? እስኪ ነገር ከማን ጋር ነው የምንሰሩ? እስኪ አሁን አንተ ካልሰራ ማስቴ ከሄደች በረከትና ብቻ ቪዲዮ የምንሰራ ነው። አብርሽ ቁጭ ከማለት ይሻላል ብዬ እኮ ነው የምራ፣ ብርሽ ይህን ነገር ለእናንተ ለመናገር በጣም ከብዶ ነበረ። በቃ አስቸጋሪ ሲሆንብኝ ነው። ሌላ ሰውም ሳማከር በቃ ለአብርሽ ንገረው ሲሉኝ ነው። በቃ ልትንፍስ ስለሌው የሞከርኩኝ እንጂ አብርሽ እኔ በቃ ከእናንተ ጋር መስራቱን ጠልቼው አይደለም። እህ ይሄን ብቻ ተረዱኝ። እናንተ ችግር የለውም፣ ደስ እንዳላችሁ ዙሩ። ደስ እያለንማ እኮ አይደለም አብርሽ አልሰራም ያለው። እህ በቃ በጥቅሉ የነገርኩህ ያው አሁን ላይ የግል ስራ መስራት ስላለብኝ ነው እንጂ እናንተ ጋር መስራቱን ጠልቼው ምናምን አይደለም። ጉልጉል የምች በረከት ታውቃለህ፣ ቀረፃ ብለን መጠን ስንት ሰዓት እዚህ እንደምንቆይ አይመቸኝም። አሁን ደግሞ ትምህርት ተጀምሯል እንደምታውቀው። ባይሆን ከትምህርት በኋላ ከሰዓት በኋላ ስራ ብሰራ ቪዲዮ ብዬ ከመጣ ሌላ ስራ ብሰራ ይሻላል ብዬ አሰብኩኝ። ምክንያቱም አሁን ያለንን ተመልካችም ታውቃላችሁ። አብርሽ ያን ታክል አይደለም። ቆይ ቆይ፣ እስካሁን ስሰራ የነበር ማስቴ ስላለች ነው። ማስቴ ከሄደች አሁን ማስቴ ስትሄድ እንደገና ሰው ሌላ ሰው በሚያስፈልገን ሰዓት አንተም ተጨምረህ አልሰራም የምትል እሷ ስለሄደች እኔ እሷ ስለሄደች አይደለም ይሄን ሀሳቤ ያሰብኩት ትናንትና እሷ ስትሄድ ልሄድ ነው ስትል ዛሬ አንተ ተጨምረህ ደግሞ ቪዲዮ አልሰራም ማለት ነው አብረሽ እኔ እሷ ስለሄደች ምናምን አይደለም ይሄን እንድታውቁ ይፈልጋሉ ይህን ሀሳብ ያሰብኩት ድሮ ነበረ ማለት በቃ ከትንሽ ቀናቶች በፊት ነበር ከማስቴ በፊት ሀሳብ የመጣልኝ ለአንተም ለመናገር ፈርቼ ነው እንጂ እሺ ነገር እንዴት አድርጌ ልንገራችሁ። ምን አስፈራህ? ምን ሰራህ? ዞሮ ለራስህም ምን ለራስህ ነው፣ ምን ሰራህ? ምን አስፈራህ? መናገሩ ኮይ ምን? አይ በጋራ ሰርተን እንለወጣለን በሚል ሀሳብ አስበን ነው የስራውንም የጀመርነው። የሚያስፈራ ነገር እኮ አይደል። ግን ስንጀምረው እንደዚህ እየተንጠባጠብን እንተዋለን ሳይሆን፣ ተስፋ እንቆርጣለን ብለን ሳይሆን ቢያንስ የሆነ ደረጃ እንደርስበታለን ብለን ተስፋ ይዘን ነበር። አብርሻውንም ቢሆን እኮ ተስፋ አለ። ግን እሺ ምን ላድርግ? ዛሬ ላይ ከለለህ እኮ ነገ አይኖርም ታውቃለህ። ዛሬ ላይ የሆነ ነገር ሰርተካል፣ እስከ ነገ እስኪ ለወጣለ ብለም ታስበው፣ በምንድን ነው ንገረኝ እስኪ። ወይ እንደ ሌላ ዩቲዩበሮች የኛ ቪዲዮ ተልተሉ አይታይልንም። እንደምታዩ በለቀቅ ነው በሳምንት እዛው ነው እዛው ነው በቃ ወርም ሞልቶት እዛው ነው ቪዲዮአችን። የሌሎችም ቪዲዮ እስኪ አብርሽ፣ በተለቀቀ በአንድ ሰዓት ውስጥ በጣም ብዙ እይታ ነው የሚያገኙት። እና መተው ነው የተሻለው ማለት ተስፋ መቁረጥ ነው የተሻለው አማራጭ። እንደነሱ እኮ እንዲታይልን ደግሞ እኮ እኛ እኮ ገና ይቀረናል፣ በጣም መስራት ይቀረናል። ያለ እንደገና እንደ መስራት ማቋረጥ ነው እንዴ? በረከትሽን እኮ ለእለት በቃ፣ አብርሽ ለእለት እኔ ከበደ በቃ መስራት በቃ። ቪዲዮ በምሰራበት ሌላ ስራ ሰርቼ በቃ መለወጥ ነው የምፈልግ። አረ፣ ልክ ነህ። በቃ ስራ፣ ችግር የለውም እኔ ችግር የለውም፣ ስሩ ዝሮን እኔ ስራ ትስሩ አልልም። በቃ ማለት ተስፋ ነበረን፣ እንለወጣል ነበር። ቪዲዮችን አለታይ ካለ ለውጥ ከሌለ በዛ ላይ እየተቀናነስን የምንሄድ ከሆነ ዝሮ እውነትክ ነው። ጊዜ ማባከን የለብም። ስለዚህ ያለን አማራጭ የግል ስራችን መፈለግ ነው። እኔም በተቻለ መጠን እንግዲህ ስራ መፈለግ ነው። ማለት እስካሁንም ያን ያህል ስራ ባይኖርም ግን ተስፋ ቢያንስ ቪዲዮ መስራታችን ተስፋ ነበረ። መስራት ካልተቻለ እንግዲህ ዞሮ በረከት እናንተም ምኑን ከምናደርገን የምንሰራው። አብርሽ እናንተ ግን እንዳታቆሙ በእናታችሁ፣ እናንተ ስሩ። በቃሽ ቤተሰቦች ደግሞ ደሞ እኮ አሉ፣ ቤታ በቃ እነሱ እኮ ያዩላቸዋል። አብርሽ፣ እኔ ታውቃለህ አብርሽ፣ ያኔ ከጣውላ ቤት ስትባረር በቃ ጓደኝነት በልጦብኝ ነው እኔ ስራዬ ይቁም ብዬ ወደ አንተ ተስቤ የመጣሁት አብርሽ። ይሄን ነገር በቃ በአንተ ስለመተማመን ነው፣ ግን አብርሽ አሁን ከበደኝ። አንተ ደግሞ ልትረዳኝ ይገባል። እሺ እኮ አብረሽ አንተ ጓደኛዬ ካልተረዳኸኝ ማን ይረዳኛል? ንገረኝ እስኪ እኔ እኮ አሁን አንተ ምንም አላልኩም። ማለት በቃ መለወጡ መስራቱ ነው የሚቀረው እንጂ ሌላ ነገር እኮ አላልኩም። ያው ቪዲዮ መስራት ከጀመርነ ቀን ጀምሮ አይታል፣ ከዛን ቀን በኋላ ጣውላ ቤትም አልሰራንም። በቃ የሌ ሌላ የግል ስራ የለንም። ቪዲዮ ነው እስካሁን እየሰራን ያለን። ግን አብረሽ በቃ ሁላችንም ብሶታችንን በውስጣችን አድርገን ስንሰራ ነበር እስካሁን። ይሄን ነገር አሁን ለመናገር ራሱ የደፈርኩኝ ማስቴ ስለምትሄድ ያው፣ ማስቴ ከሌለች ብዬ ሳይሆን ማስቴ ከሄደች ደግሞ በቃ እኔም በዘው ድንገራቸውና እና አብረሽም በቃ የፈለገው ይሁን ብዬ ነው ዛሬ ለመናገር በቃ ወስኝ የመጣውት። ችግር የለውም ለም ተው ካላችሁም ተው። አብረሽሽ እናንተ አሰሩን ከዚህ በኋላ እንዴት ነው ምን ሰሩ ታዲያ? በጋራ ሆነን ሰርተን የሆነ ነገር ካላገኘነ አንተ የግል ስራ መስራት አለብኝ ኑሮ ከበሬ ከአሁኑ ሰርቼ መለወጥ አለብኝ በወጣትነት ብለህ ካሰብክ፣ ከቤተሰብ ጋር እየኖርኩ እየተቸገሩ ነው ብለህ ካሰብክ፣ እኔ እንዴት ነው በዚህ ባለው በሰዓት ላይ ላወጣ የስራ መስራት የሌለብኝ? እስኪ አስቡ። በቃ እሺ፣ ለማንኛውም እንግዲህ ውድ ቤተሰቦቻችን ማለት እኔ ቪዲዮ መስራት ጠልቼ ከናብርሽ ጋር በፍቅር መስራት ጠልቼ አይደለም። ደግሞ እናንተን የመሰለ ውድ ቤተሰብ ስላለን ደግሞ ሁሌም ቢሆን አመሰግናለሁ። ግን ቤተሰቦች፣ በቃ ከአቅሜ በላይ ሁሎብኝ ነው። ከዚህ በኋላ ቪዲዮ አልሰራም ብዬ እናብርሽንም የነገርኳቸው እንደምታዩት እናንተ የተደብላችሁ እንዳትጠይቁ ነው ካሜራ አድርጌ አልሰራም ያልኳቸው። ያው ማለት ቤተሰብ፣ እኔ ከአቅሜ በላይ ባይሆንብኝ ቢኖሮ ቪዲዮ መስራቱን ጠልቼው አይደለም። በቃ ሁሌም ቢሆን ወዳችኋለሁ ቤተሰቦቼ ግን ቀሻ ብርሽን ጨርስ ቻው። በቃ ቤተሰብ ማለት ከዚህ በኋላ ባጫጭር ድራማዎች ካልሆነ በፕራንክ ላልመጣ አልመጣ እችላለሁ። ቤተሰቦቼ ያው እና ብርሽን ደግሞ አደራ በቃ ይዟቸው፣ አበረታቷቸው፣ ኮሜንት ላይ ጻፉላቸው። በረከት በቃ አታልቅስ።